እየተገባደደ ባለው በጀት ዓመት የክልሉ ቡና ልማት ሽፋን 5980 ሄክታር በላይ መድረሱና በዓመቱ ከ54ሺ ቶን በላይ ምርት ወደ ማዕከላዊ ገበያ በማቅረብ የቅዱን 96 በመቶ ማሳካት መቻሉ በሪፖርቱ ተገልጿል። በበጀት ዓመቱ በህገወጥ የቡና ግብይት 153 ቶን በላይ የቡና ምርት ተይዞ ከተሸጠው ከ25 ሚሊዮን ብር በላይ ገቢ ተገኝቷል። እንደ ሪፖርቱ በሻይ ልማት ዘርፍም ከ5500 ቶን በላይ ምርት ማግኘት መቻሉና 77 በመቶ ግብ መጥቷል ነው የተባለው። በቅመማ ቅመም ዘርፍም አበረታች ለውጦች መመዝገባቸው ተብራርቷል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቡና፣ ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያም ክልሉ በዘርፉ አበረታች እድገቶችን እያስመዘገበ ነው ብለዋል። በከፍተኛ ደረጃ ደግሞ ቡና እየለማ ነው ያለው እንደ ሀገርም ደግሞ ከኦሮሚያ ቀጥሎ በአጠቃላይ ማሳ ሽፋን የሚሆን በምርት ሁለተኛ ደረጃ ይዞ እየሄደ ያለ ክልል ነው። በዚህ ክልል ውስጥ ደግሞ በቡና በርካታ የቡና ምርት ማዘጋጃ ኢንዱስትሪዎች ከጊዜ ወደ ጊዜ እየተስፋፉ እየመጡ ነው ያሉት። አብዛኛው በቡና የተሰማራ አርሶ አደር የቤተሰብ ኢኮኖሚ አቅሙ እየተቀየረ ነው እያደገ ነው እየመጣ ያለው። በዘርፉ ክልሉ ማደግና መለወጥ የሚችልበት እምቅ አቅም ያለው በመሆኑም ከወትሮ በተሻለ ቁርጠኝነት መምራትና ውጤት ማስመዝገብ ይጠበቃል ነው ያሉት። እንደ ግብርና ቢሮም ኦልሞስት ወደ ሰባት ወይም ስምንት የሚሆኑ ኮሞዲቲዎች ተለይተዋል። በኢኒሺቲቭ በተለየ ሁኔታ በተለየ ኢንተርቬንሽን መሰራት አለባቸው መመራት አለባቸው ተብለው ተለይቷል። እነዚህ ከተለዩ በክልሉ ግብርና ቢሮ ከተለዩ ኢኒሼቲቮች ውስጥ ደግሞ ሶስቱ የሚገኘው በእኛ ዘርፍ ውስጥ ነው። ቡና አንዱ ነው፣ ቅመማ ቅመም እና ሻይ። ስለዚህ እነዚህ ሶስቱ ኮመዲቲዎች አንደኛ የክልሉ ተፈጥሮአዊ ጸጋ ናቸው። ሁለተኛ የስትራቴጂክ ምርቶችም ናቸው። በተለይ ሻይና ቡናን በስፋትና በጥራት ማምረቱ ላይ በበቂ ሁኔታ አልሚውን መደገፍና በዘርፉ የተያዙ ግቦችን ማሳካት እንደሚገባ አሳስበዋል። በመድረኩ ዞኖች በ2017 በዘርፉ ያከናውኗቸውን ተግባራትና ዕቅዶቻቸውን አቅርበዋል። ህገወጥ ግብይቶች፣ የጥራት ጉድለቶች፣ የቡና ጥራት ቅምሻ አሰራር ግልጸኝነት ማነሱና መሰል ችግሮች የዘርፉ ማነቆዎች እንደሆኑ ከተጠቀሱት መካከል ይገኙበታል።